ነው የምነግረው ማርያምን። እኔ ለወደደኝ ሟች ለወደደ ሟች እንደው ላልነካኝ ሰው አልነካም፣ ቦታም አልሰጠው። አያቷ ሲነኩ በአንዴው ነው እንት የሚሉት ፍቅር ሲያሳይ ፍቅር እና ፊንገር ዬ ርቀት አትጂ እኔ ተንኮል ባስም ማለት ነው አገሬ ቤተሰቦችሽን ጠብቅ ያሳይሻሉ። እንዴት ተባለ ሰው አገሬ ላይ መተሻል ብዬ የፈለግኩትን ማድረግ ይችላል፣ አቅሜን አሳይሻል። እንደዚ ያለ ድሬዷ ፍቅር እንደሆነ አውቃችሁ መመለስ አለባችሁ። ይህ የምለው ለማን እንደሆነ ታውቃላችሁ። የድሬዳዋ ሕዝብ ፍቅር እንደሆነ ከዛ ማህበረሰብ እንደወጣ ማወቅ አለባችሁ። እንዲን እንደናንተ ክፋት ቢሆን ቤተሰቦቿ እዚ ሀገር ነው ያሉት። እንዲናስደርገ ሀገሬ ላይ መታሽ አፍንጫሽን ማናፈጥ ይችላል። ምንም የሚከብድ ነገር የለም። ምንም የሚከብድ ነገር የለም። ግን ያንን ያህል ርቀት አይኬን ፍቅርነታችንን የድሬዳዋ ሕዝብ የዋህነቱን አክባሪነቱን እንድታውቁ ነው፣ ተደርጎ የተመለሳችሁ ታያችሁ። እኔ ከዛ ማህበረሰብ ነው ለዛ ምን ያጠቃችሁ? ለዛ ነው ልበሉኝ፣ የደረሳችሁት ለዛ ነው በዛን ርቀት ክፋትና ተንኮል ሴራ ያሰራችሁብኝ። ለምን በየዋህነቴ ያለውንም የሌለውንም ከውስጤ አንጀት ያለውን ሁሉ አውጥቼ ስለምናገር ነው። ያኔ የድሬዳዋ ማህበረሰብ አያችሁ፣ ምን ያህል ተቀባይ፣ ምን ያህል ፍቅር፣ ምን ያህል ሰውን እንደሚወድ አያችሁ። ፊንገር አየሽ አይደል? ድሬዳዋዎች ማለት እንዲ ነን እንዲ ነን የሚመሰከርልን። በየትኛውን ቦታ ብትሄጂ ፍቅር ነው ምና የሁላ ህዝብ ከፍየው ይመስልሻል? ወይ ተቆጥቼው አስፈራርቼ እኔም በቃ ተፈርቼ ይመስሻል? አይደለም ማንም ምላሳለሁ። ፍቅር ስላለን ነው ይሄ ሁላ ፍቅር ይሄ ሁላ ፍቅር ያስቀናሽ። እንደውም እግዚአብሔር ይመስገን ሰሞኑን በእኔም የቀናችሁትን የሰው ፍቅር ይኸው እግዚአብሔር ይመስገን በሰበብ ሰበብ አድርጎ ፈጣሪ አያቸዋ ተመቻቸዋ መፖሰቱ ምናምን ፎቶችሁ መለጠፉ መወደዱ አያ ደስ ይላል አይደል? ያ ነው ሲያንገበግባቸው የነበረው ይኸው እግዚአብሔር ደግሞ ሰጥቷቸዋል። አሁን ይህንን እግዚአብሔር ሰጣችሁን እያጣጣማችሁ ክፋታችሁን ቀንሳችሁ ፍቅር እያሳያችሁ ከድሬ ፍቅር ተምራችሁ ክፋታችሁን ቀንሳችሁ በዚሁ ቀጥሉ ነው የምላችሁ። አይናችሁን ከእኔ ያንሱ ነው፣ የራሳችሁን ሕይወት ኑሩ በራሳችሁ ታለንት ይሉ ነው እና እኔ ጃንዬ፣ እኔ ፍቅር በጣም ነው የምወድሽ በጣም ነው እኔና ትማከብርሽ። ምንም እንደማትሆኝ ደግሞ ጠንቅቄ አውቃለሁ። ምንም ድሬዳ ውስጥ መተሽ ምንም ክርስቶስ ምንም እንደማትሆን ድሬዳ ውስጥ ተመጥቶ የታወቀ ነው። ለምን የድሬዳዋን ህዝብ የኖርኩበት ማህበረሰብ ነው። ከሁለት ዓመት የጀምሮ ድሬዳዋ ውስጥ የኖርኩበት ማህበረሰብ የምወደው የማከብረው በደንብ ጠንቅቀው ጠንቅቄ ደግሞ ከሀስከፈ የማቃቸው ናቸው። የሰው ፍቅር እኔ እንጃ እግዚአብሔርን ለእኔ ለድሬዳዋዎች ቃል የለኝ ቃል የለኝ። እኔ እንኳን ስነካ ስነካ እኔ እንኳን ስነካ ብሄር አማራ ናት ኦሮሞ አይሉም አንድ ናቸው የድሬዳዋ ሰዎች አንድ እግዚአብሔርን አንድ ናቸው። ላይክ ሲነሱ እንኳን በአንድነት እንዴ ድሬ ልጅ ተረካ እንጂ እንዴ ቻ አማራና ኔ ኦሮሞ ነኝ አልቆመ እንደዚህ የሚባል ነገር የለም። ፍቅር ናቸውና ፍቅር አይታቸዋል። ይህንን ነው እና አንቺም ደግሞ ፊንገርዬ እኔን ከመምከር እኔ ይኸውልሽ የህዝብ ፍቅር አለኝ። ለምን ክፋትና ተንኮልን እምቅ አድርጌ ስለማልሄድ ፊትለፊት ስለምናገር በጓደኛዬ ሰው ስለ ሚስጥር ስለምናገር ለጓደኞቼ ቆሜ ጌታን የሆነ ሚስጥር እንኳን ከያዝ ጓደኛዬን አነገ ሪከርድ ታደርገኛለሽ ማለት ነው። ቡርቅቅ አድርጌ ነው የማወራው። የሆነ ነገር ስትናኩም እቆምላችኋለሁ ለምን ከድሬዳዋ። አንቺም ደግሞ የአዲስ አበባ አይነት ባህሪ አዲስ አበባ ላይ ተወልጃለሁ አድግ ያለት ያለሽ ፊንገር መድሃኒዓለም የሚወቀው መወለደሽን አደግሽንም ፊንገር አብሾ መወለደሽን አደግሽን ለመድሃኒዓለም ሰጥቼዋለሁ። ግን እንደ አዲስ አባ ሰዎች ሁኚ መጣፈን ታቋ ያጫውታቸዋሉ። አንድ ደቂቃ እንደ አዲስ አበባ ሰዎች ሁኚ። እንደ አዲስ አባ ሰው አሁን የአዲስ አበባ ሰው እግዚአብሔር የአዲስ አባ ሰዎች ጣጣ የላቸው። እንደውም ነገር አይዙም፣ ነገር አይዙም ስላቸው እንደዚህ በቃ እኔ ብዙዎቹን አይቼ ኧረ ላሽ በል ምናምን ነው የሚሉት። የሆነ ኃይለኛ ነገር ውስጥ ሆናችሁ እናንተ ጨሳችሁ ኧረ በቃ ፍጪ ስድስት ምናምን ነው የሚሉት። አንቺ ግን የአዲስ አበባ አይነት ልጆች የአዲስ አበባ የወጣቶችን ባህሪ ወይም የአዛውንቶችን ባህሪ የለሽም፣ የለሽም። የአዲስ አበባ ሰው እንደኛ ቃርጎ የሚይዝ አይቻላቅም። እኔ ከአዲስ አበባ ልጆች ጋር እንትን ብያለሁ። እኔ ከአዲስ አበባ ልጆች ጋር የምታስቀምጡኝ ከድሬ ልጆች ጋር ከገጠር ከፈለጋችሁ ብታስቀምጡኝ ሙዴ ይገጥማል። ፈታ አድርጌ በደንብ ነው የምጫወተው፣ በደንብ ነው የምቀርበው። እንዳንቺ አይነት የአዲስ አበባ መርዝ የለም። አስረግጭ የምነግርሽ ድሬ አይተሻላ ፍቅር አይተሻላ? የኔን የህዝብ ፍቅር እንደዛ ነው ድሬ ሄዷማል። የአዲስ አባ ሰው ደግሞ በአንቺ አልመስለውም። አንቺ አንድ ተራ ግለሰብ ፈንጋሪ ነሽ። የአዲስ አባ ልጆች እኔ በዛ አልመስላቸውም። ግን እንደ አዲስ አበባ እነ ድሩዬን አይቻለሁ። እግዚአብሔር እዚህ የአዲስ አበባ ልጆች እና አሮና እንዲ ሴቶቹ ሁሉ ቢጠሩ ማለት ነው የሆነ ነገር ይዘው ትት ስለ ሰው ሲያኝኩ አይሆኑ ቅላሽ በይ ምናምን ረፍች አሰግጭ ምናምን ነው ሚሉት አንቺ ግን አንድ ሰውን ይኸው ኮመንት ባየሽ ቁጥር እኔ ነኝ ጭንቅላት ጭንቅላትሽን ደክየውን አላውቅም። እንዲያም ላቅ ወይ ጭንቅላት ጭንቅላቷን ነው እንዳትድን እንዳትቀመጥ አድርጌ ደከልኩላት እማምላክን። ኮመንት ባየው እኔ አሁን ሪከርድ ያለው ለምን አስዋሸኝ? ሪከርደሮች አሉ። እኔ ፎሎ የማያረጋቸው ፎሎ የሚያደረጉኝ እነሱ ሲፖስታቸው ያለው ሰው ሲፖስታቸው ያለውኝ፣ ጭንቅላቷ ምን ያህል ብደክለው እንደሆን አላውቅም። ኮመንት ስታይ ማለት ነው እኔን ነው የምታስገባው። በቃ አሽሙሯ ሁሉ እኔ ነኝ። ጭንቅላቷን ተቆጣጠሪዋለሁ። እንዴት አድርጌ እኔ ደከልኩሽ። ሰገጤናትኩ እንዲ እስቲ ጋይስ እግዚአብሔር ታዘቡ እኔ ካልተነካው ስም እግዚአብሔር ምስክር ነው ስሟን አልጠራም የራሷ ጓደኛ ኦርደር ታዝባት ራሱ ማለት ነው ነገረኛ ነሽ አለቻት አይ ነገር አንቺ ግን ነገረኛ አለቻት ለምን ልጅቷ እውነ ለመናገር ምንም አላለችም በሰዓቱ እዛ ጋር ተቀምጣ ምንም አላለቻትም ከዚህ ድሬዳዋ ፍቅር ነው። አንዳንዶቻችሁ ከዚህ ተማሩ። ፍቅር ስለሆንኩኝ ነው እንጂ እኮ ቤተሰቦቼ ድረስ ሄደሽ ቤተሰቦቼን አስደፋለሁ ምናምን ብለሽ ተናገርሽ፣ እንዲ ሀገሬ ላይ መጣ ምናምን ብለሽ ቀላል እኮ ነው ጆሮ ግንድሽ እስኪ ደማ በአንድ ጥፊ አስለስሽ ነበር። ግን የድሬዳዋ ህዝብ ፍቅር እንደሆነ ማንነታችን ከዛ ማህበረሰብ እንደወጣው አየሹ መስክረሽለታል። ያን የድሬዳዋ ህዝብ ማለት አይተሻል። ከትንሽ እስከ ትልቁ ጃኒ ትንሽዬ ልጅ ናት እንኳን ብለው አይደለም ትንሽዬ ልጅ ናት ብሎ አላጣጣሏትም። ትልልቅ እንኳን እናቶች አይተሻል፣ ምን ያህል አቅፈው፣ ምን ያህል እያለቀሱ ሲስሟት እንደነበር። ያ ነው ድሬዳዋ ማለት፣ ከዛ ማህበረሰብ ነው። ጣት አስረግጬ የምነሮች ጭንቅላትሽን በደንብ አድርጌ አንጎልሽ እስኪበተን ደክየዋለሁ። በቃ አለቀ፣ ደቀቀ። ገብርኤልን ጋይስ እኔ ፊንገር አልኳቸው። የዛሬ አምስት ዓመት ሙሉ በአሽሙር ስለ እኔ ታወራለች። ቤታ ምን አለች በሉኝ። እድሜና ጤና ይስጠን። እናንተም እዚህ ተቀመጡ፣ እኔም እዚህ ልቀመጥ የዛሬ አምስት ዓመት ሁሉ ስለ እኔ ነው የምታወራው። ከህይወቷ ልጠፍ አልችልም። አሁን ከቤቷ በግ አይጠፋም አይደል? ከህይወቷ እኔም ልጠፍ አልችልም። ከበጎቿ መሀል ከምታርዳቸው፣ ከምትበላቸው አጣጥማ ከምትበላቸው በጎቿ መሃል አንዷ ተወካያ ቤታ ናት። የፊንገር አስረግጬ ነምረ እኔ በታሪክ አትረሳኝ። የመጀመሪያ ድንግሏ የወሰደውን ሁሉ ሰው ረስታለች፣ እኔን አትረሳኝ፣ አትረሳኝም በሁሉ በአሩም በፈሱም በጨርቁም እኔ ነምጥ። እስኪ ቁጭ ብላችሁ ኮመንት የማትጽፉ የማትፖስቱ ሰዎች ታዘቡ፣ እስኪ ታዘቡ። ማሮቼ ቤት ታምላለች ትላለች። ኮመንት ስታየው ማለት ሰርጀሪ እንደዚህ አያልተንም እኮ ቀላለሁ። ለአሽሙር እግዚአብሔር እኔ አሽሙራለሁ። በግንባር ፊት ነው እንዲህ የምረግጥሽ። ብቃቴ ነው። እስኪ ፊንገርዬ አብሽዋ አንቺ ጅብ አንቺ አህያ እያልኩ እንዲህ ነው የምረግጥሽ። እንደ አንቺ ግን እናታችሁ አላስተማራችኋትም። እንደ አንቺ እኮ ቀላል ነው አሁን አንድ ሰው ሲመጣ የናይጄሪያ አፍንጫ ይዞ ከመጣ ይቅር ይበላ የናይጄሪያም ሰው ናቸው ግን ሰፋ ያለ ቦርቀቅ ያለ አፍንጫ ይዞ ቢመጣ ማለት ነው እንዴ ያቻ ፊንገሩ አላስለመደቻችሁም እንዴ ቱርክን የኖረችው ዋናው የሰርጀሪ ሀገር አፍንጫዋን ተሰርታለች አላሰራቻችሁ አሽሙር እኮ ቀላለሁ እኔ ግን ከዛ ማህበረሰብ አልወጣው አይሽ ከፍቅር ማህበረሰብ ፊት ለፊት የከፋውን ከሚናገር ማህበረሰብ ነው የወጣው እንኳንም አያችሁልኝ ድርዬ ወይ ድሪ ያሳየሽልኝ በስምም አሳየሽልኝ። እኒ አውሬ ሊበሉኝ ያሉትን ፍቅር አስተማርሽልኝ። ተመስጌን ተመስጌን። እጣ የምትፈልጉ ሰዎች ትገባላችሁ። አንድ ቀን ጃኒን ሄዳል አልጠይቀቻትም። አንድ ቀን ስለ ሰው ስትቆረጥም ስትቆረጥ ረኔን የአገር ላይ ቦል አሁን የጃኒ እንትን ወንጌል ጠበቃም የሰፈሬ የሰፈሪ ናት። በጣም ምርጥ ሰውናት አቃት አለው ቤተሰብ ያቃታል። በጣም ምርጥ ሰውናት ንገርሽ እሺ። አንቺ ግን አንድ ቀን አለሽ ስለ ሰው እንትና ማነካካት ብቻ ተዘብዝፈሽ እንትና ሄዳለች እንትና ሄደ ማነካካት ለምን አለሽ ልጄ። እንዳቴ ልጅሽን ትተሽ ሺሻ ቤት ትሄጂ የለ ክለብ ትሄጂ የለ ትተቺ። አንድ ቀን አንድ ቀን ደርሶ መልስ ደግሞ ቶሎ ይገኛል። ለድሬዳዋ ሄደሽ አንድ ቀን ማየት ትችያለሽ። ቁጭ ብለሽ ግን እንትና ሄደች እንትና ሄደች እንትና ሄደች እንትና ሄዳለች እያለሽ ሰውና ሰው ታነካኪያለሽ ሰው ለአንድ ቀን እንኳን ምናልባት ሊያመልጣቸው ይችላል፣ ፍላይታቸውን ሊበላሽ ብዙ ነገር ችግር አለ። በአንድ ቀን ላሄዱ ይችላሉ። ገብርኤል በአንድ ቀን ላሄዱ ይችላሉ። ቤተሰብ ሊኖራቸው ይችላሉ። ሊፈሩ ይችላሉ። ሀገር ላይ ነው ያሉት ያለው ነገር ሊያስፈራቸው ይችላል። ግን ለአንድ ቀን መታገሳቅቶች ግን ከጓደኞቿ ጋር ልታነካከይ የሄድሽበት ርቀት ግን እነሱ እንዳለ ሄደው ጠየቋት። ይመቻችሁ፣ ይመቻችሁ እነፍ ይሆናል ምናምን ለማነካካት የሄዳችሁበት እርቀት ነበር። ፈርታ ነው አይኖ ድሬድዋንም የወደደችው ፈርታ ነው። እውነታችሁን ነው። አንድ ነገር ትገባ ነበር እነ ፊዮናን ምናምን ለማነካካት አኔ ዱሜ ቅርብ ናምን። ፊዮና ግን ምላሸሽ ወድጀዋለ። ይመችሽ፣ ኔማ ይመችሽ። የመለሽበት መልስ ተመችቶኛል። እና ላይክ። ልጆቹን ጓደኞቿን ለማነካካት የሄደችበት ርቀት እርቀት አይደለም። ጃኒ ደግሞ የዋ ናት። ማርያምን በጣም የዋ ልጅ ናት። ነጋውን ተነስታ ምንም አታውቅም። እንትን ያሏትን ራሱ ክፉ እንኳን ያሰቡባትን ችግር የለውም የምትል ልጅ ናት። ይሄ ክፋት እንትን አይደለም። እና እንኳንም በሰላም ተፈታች። ቆየጣ ላጫውታች ነው እጣ ፈንታ ይላሉ ጌታ ድረስ እሺ። እና ያለው ነገር ነው። ባንቺ ለመጣች የድሬ ልጅ ፈርታ ነው የቤታ ቤተ ሰዎች ይዟታል ሂዳ ትመርምር፣ ነገር ከምናምን እሱን እኮ ነው ምላችሁ። ባንቺ ለመጣቼ ድሬ ልጅ ፈርታ ነው የቤታ ቤት ሰዎች ይገሉኛል። ነ ሲጀምር ልንገራችሁ ማሮቼ ክፋት፣ የሰው ልጅ ደግነት ነው የሚከብደው፣ የሰው ልጅ የዋህነት ነው የሚከብደው፣ የሰው ልጅ ጥሩነት ነው የሚከብደው። ጥሩ መሆን ከባድ ነው፣ የዋ መሆን ከባድ ነው። እናቴን ሳይ ነው ምላችሁ። ጥሩ ለሰው ልጅ ማሰብ ከባድ፣ ክፉ መሆን ቀላል። አሁን እነሱ ማለት ነው ባለፈው የበተናገሩበት ርቀት ቤተሰቦቿን እናስገድላለን ምናምን ምናምን፣ ቀላለሁ ኢትዮጵያ ውስጥ ስንት ያበደ ስንት የቸገረው ስንት የከፋ ሰው አለ። የት እንደተቀመጡ አውቃለሁ፣ የት እንደነበሩ ሁሉን አውቃለሁ። ግን ለክፋት ለክፋት ምንም አያመጡም። እንኳን ጆሮ ግንዷን በላት ማለት ይቻላል። ይሄ ደረጃ ግን እኔ እንደነሱ የዘቀትኩ አይደለሁም። የሄደችበት ርቀት ማናትቺ ማና ፊንገሯ አውቃለሁኝ። ያችኛዋን ልጅ እና እኔን ለማነካካት የሄደችበት እርቀትን አይቼዋለሁኝ። በሀገራችሁ መጥታ ምን አደረጋችሁ ምናምን፣ ከዛ እኔን ልይዞኝ የሆነ ነገር ደረጃ ውስጥ እንድገባ ነው የተፈለገው። ገብቶኛል የሚደረገው ነገር እና ለማንኛውም፣ ይሄን ነው ረ ተይተይ ፍቅሬ ተይ፣ ረስታሻለ፣ አንቺ ብቻ ነሽ አሁን ገና ያልሽ። እስኪ እውነት ልናገር፣ አሁን ኮመንት ረስታኛለች ብል አሁን ይላሉ። ረ ለራስሽ ራሱ ያሳፍራል። ተይተይ ተይ ማርዬ ፍቅሬ ተይ፣ ይሄ ውሸት ነው። አይን አይቶ ልብ ይፈርዳል። እኔን ረስታኛለች ፊንገር? እረ ተይ ተይ እንጂ በጊፍተር ሁሉ ሳይመጣ ሳይቀር እየተመጣ ጊፍት የሰጠኝን ሁሉ ኦርደርም ማነው? ሶሪ ጋይስ ሶሪ ጋይስ ተጠራሁ፣ እንዴ ኦልዌይስ ማነው እየተባለ ተይ እንጂ ማርዬ። ተረስቻለሁ። አትዋሽ፣ በጭራሽ ይሄ አንዳንዴ ውሸትን ውሸት እውነትን እውነት ይባል። ውሸትን ውሸት እውነትን እውነት ይባል። እንዴ እውነት እናወራና ኦልዌይስ ማነው? ኦልዌይስ እኔ እንጃ ኦልዌይስ ማን ነው? ኦልዌይስ እኔ ቤት ነው እየሰጠ ያለሁ ለምን ይጠራል? እኔ ናትረሳኝ እኔ ንር ፊንገር፣ ጭንቅላቷን ብሬኗን፣ ሰረብረቧን፣ ሜዱላዋን አናግቼ ነው የደከልኩላት። መቼም አትረሳኝ በህይወቷ ዘመን። የዛሬ አምስት ዓመት ሁሉ ስለ እኔ በአሽሙር ታወራለች። እናቴን ይንሳኝ ነው የምላቸው። የዛሬ አምስት ዓመት ሁሉ ብሬኗን ነው ያቀወስኩላት። ከሴጋው ጋር ተሰዳድባለች ከሮሚ ጋር ተሰዳድባለች ከጂጂ ጋር ካልተሰዳደበችው ሰው ጋር በዚህን ያህል ርቀት ግን ያንቀጠቀጥኳት እኔ ቤታየው። ብቻ ለታሪክ ይቀመጥልኝ። ማንም ሰው አይደለም። እስኪ ከጂጂ ጋር ታታች ከቴቴ ጋር በአሽሙ ሁሉ የታነሳቸው አታነሳቸው። በታሪኳ ግን እግዚአብሔር ታሪክ ሰርቶ የጣለባት እኔ ላይ ጣለባት። እሷን ብቸኛዋ ሰው ቤታየው ነኝ። ማንም አይደለም። እናቴን ይንሳኝ፣ ማንም አይደለም። ስላየዋትን ቀንና ሌሊት የሚሰድቧትን እነ ሄለን ሾን እንኳን እንደዚህ አሳብዷት አያውቁም። እኔ ቤት ብቻ ነው። የዛሬ አምስት ዓመት እኔ አሁን አምስት ዓመት ዝም ብላት፣ አምስት ዓመት ሙሉ ባሽሙርክ ስለኔ ካወራል ያለው ነገር ይሄ ነው። ነገም ስለኔ ካወራሽ እኔ ስራ የለኝም፣ ቁጭ ብዬ እየቀጠቀጥኩ እየቀጠቀጥኩ እንሄዳለን። አንቺ ባሽሙር እኔ በግልጽ አንቺ ባሽሙር፣ የድሬ ደዋ ሰው ይሄ ነው። በግልጽ ነው አይፈራም። የድሬ ህዝብ አይፈራም። የድሬ ደዋ ሰው አይሻርል አይፈራም። ደፋር ነው ለማንነቱ ለክብሩ ይቆማል ከወደደች ደግሞ ሟች ነው። ሰወድሽም አሳየችሻለሁ ተነካሽ ብዬ ማለት ነው። ከባለቤቱ በላይ ቆሜልሽ አሳየችሻለሁ ሰወድሽም እንደዛ ነው። ስጠላሽም ደግሞ ከነካሽ ጉርጓድ ድረስ አብረን እንሄዳታለን። እሰምኛለሁ ቁጭ ብለሽ እንደምታዳምጭናቃለው እንደምታዳ ፊንገር ሄለን ሾቁ ሌለም እሰድባት እሷን፣ አትናገራት ስትንበጫበጭ ነው የምትለው። ኤኒዌይስ እጣ ፈንታ መግባት የምትፈልጉ ሰዎች በቁጥር እንትንላቸዋል በጣም ብዙዎቻቸው አቅርባቸዋል። ኦፍሪተር እናንተ ደግሞ እንደው ትወዷታላችሁ እሷን ነገር። እሺ እሺ፣ ዲቦራ አለች። ጋይስ መጀመሪያ ዲቦራ አለች። አይ ቲንክ ዲቦራ ወታለች መሰለኝ። ቅድም እገባለሁ ብያት፣ አይ ቲንክ ወታለች መሰለኝ። የለችም አንቺ ምን እሺ፣ ይጠላል። ኧረ ማሮቼ ያላልኩትን አላየሽም እንዴ? ቆይ እስክትልኩ ነው። እሺ ያላየ ያላየ እናንተ ግን አታዩም እንዴ አትከታታዩ? ያላየሽም እንዴ? አንቺ ምን ምን እሺ፣ ይጠላል? እኔ ለማስጠላታ እንዴ? ያላልኩትን ነገር ምንድን ነው ክሬዲት ለእንትና ለመሰጠት ማለት ነው እኮ ያልኩት። አንድ ቃል ነው አንጨርጭሯቸው። አንድ ቃል ለምን ቤቲ ያልተጠራችም ነው። በቃ ቤቲ ቤቲ ለምን አልጠራቻትም? እሷ ዋናው አዘጋጅታ ግሩፕ ከፍታ ኑ ብላ የሰበሰበችው እሷ ሆና ለምን አልተጠራችም በሚል ነው ለአንዱ ክሬዲት ተሰጥቶ ለአንዱ አለመሰጣት ምናምን ብዬ የተናገርኩት ነገሩን ሁሉ የልጅቷን ነገር እረሰው ድብልቅልቅ ያደረጉ ነው። አሁን የአንደኛዋ እኔን እንደምትወኝ ከዚህ በኋላ አሽሙር ምናምን እንደማትናገር አውቃለሁ። ምክንያቱም እኔ ላይ የተመኘችውን ነገር አግኝተዋለች። ከእኔ እንደማትናገረኝ አውቃለሁ ከዚህ በኋላ ይሄ የሚያናድዳት የሰው ሰው መፎሰቱ እኔ መወደዴ ምናምን ነው የሚያቃትላት አሁን ደግሞ በጥቂቱም ቢሆን የሰው መውደዱን አይተዋለች ስለዛ እሱን እያጣጣመች እስከዛ ድረስ እኔን አትናገረኝም ብዬ አስባለሁ አመሰግናለሁ ለምንድን ነው ጋይስ ገስት የማያሳየኝ ለምንድን ነው ገስት እሺ እኔ ፍቅር ታዲያ እኔ እናት አትጨነቂያ። ታዲያ ናትዬ እኔ ማር እንዴ ለምን ቋቅ እስክትል ታይኛለክ? ይኸው እኔ ብሎ ካላረገም ይው ልቻገርልክ። ማር አንተ ብቻ ነው ቋቅ ብለን የምታይኝ። እኔ ቤት ታይ እኔ አሁን ቋቅ ተብዬ ልታይ? ወይ ጉድ ወይ ጉድ። ለዛውም ናቲ ነው ቤቲን የሚናገረው። ናቲ ነው ስሙ ቤቲን ይናገራል። የማይመስል ነገር ናቲና ቤቲ ተዉ። ብዙ ብዙ ታሪኮች አሉ። ተዉ እንጂ ናቲዎች ቤቲዎችን አይናገሩ። ስም ገበየው ነው ወደ ገበያው ተመለስ ናቲ ብሎ ቤቴን የሚናገር የለም። እናቲ ብሎ ቤቴ የሚናገር የለም። እግዚአብሔርን አሁን እናቲ ብሎ እኔ ቋቅ መልሶ ሰው አይደለሁም፣ እማዝናና ነኝ። ከጭንቀት ከስትረስ ማወጣ ነኝ። ስለ ዕቁብና ስለ ዕድር፣ በርበሬ ሽሮ አምስት ኪሎ ገባ እያልኩ ጭንቀት ማወራ። ከዚህ በኋላ ኢትዮጵያ ያሉ ሰዎች እንዳለ ይሄ ግብር ነው ምን ተጣለብን ብለው አወሪያቸው ሁሉ ስለ ችግር ነው የሚሆንብ ከዛ ጭንቀት እኔ ነው የማወጣክ ገባ ሞደሬተሮች፣ ማስገብ ያላችሁ ሰው አስገቡልኝ። አንዴ መጫወት የሚፈልጉ ሰዎችን አስገቡልኝ። ይኸው እንደው ይህንን ወይ ይህንትን ተጫዋች የጣት ተጫዋች ቆስ ልፈልገ አንዴ አንዴ ማሮች ልፈልግ። ይህንን ፍተር ይሄ ጎበጠ ሰውዬ ወዳችሁት ልትሞቱ ነው። ቆይ አንዴ አጣሁት እኮ። ይሄ ነው። አይ ቲንክ ይሄ ነው መሰለኝ ጋይስ። ይሄ ነው ጠቆረ ሲልላችሁ ነው የሚሻለው። እንደዚሁ እንዲህ ነው የምትወዱት። ኦኬ፣ እሺ ውዶች፣ እኔ እኮ እግዚአብሔር እንደው እኮ ጉድ ነው። እና አጫዎችን እንግባ። በነፃ ነው የምገባው፣ በነፃ ነው። ሲኦል ራሱ ስገባ ሲኦል ራሱ ስገባ አገባብ አለው ሞታህ ወደ ሲኦል ስትገባ ጋይስ አገባባለሁ። ዝም ብሎ አይገባም። ትታያለህ። ቪአይፒ የሚገባ ሲኦል አለ። በደረጃ ነው የምትገባው። ሲኦል ስትገባ አንተ ብዙ ሰርተሃል፣ ብዙ ሴት ደክለሃል፣ በዚህ በኩል ትገባለህ። አንተ ብዙ ሰው ጨቁነሃል፣ የሰው ብር በልተሃል፣ በዚህ በኩል ትገባለህ አለው። መንገድ አለው። ዝም ብለህ አገባም። ቤት ታያጫችን በደረቁ አይሆንም። አይሆንም ጋ መግባት የምትፈልግ ላጥ ላጥ እያደረግ በነፃ የሚባል ነገር የለም። ነፃ የለም፣ ነፃ የለም፣ ነፃ የለም። ማሮች አጫውሽኝ ተብሎ አጫውሽኝ ተብሎ በነፃ የለም። አጫውሽኝ ተብሎ ነፃ የለም የለም። ያለበለዛ ወደማደርጎም መለሳለሁ። የለም የለም። አይን ፍጥጥጥ እንዴ! አጫውሽኝ ይላሉ በነፃ ተማሪ ነው። ሰርቼ ከፍላለሁ። እኔ በሕይወት አለሁ አልሞትም። እስከዛ ድረስ አንተ ትምህርትህን እስክትጨርስ

ተሽሟጥጭ አሽሙር ተወልቶም ሴራም ተሰርቶብኝ የሚሆን ነገር የለም። መግቢያ አምስት አምስት ሰዓት ተሰጥቷችሁ በደንብ የምንቀጥሉበት አንዳንድ ሺ ኮይን በነፃ የለም ማሮቼ፣ በነፃ የለም፣ ነፃ የለም፣ ነፃ የለም። ነፃ የት እንዳለ ነግራቸዋል። ነፃ የለም ማሮች፣ ነፃ የለም። ቁጭ ብላችሁ ቁጭጭጭ ብላችሁ ማየት ትችላለም። ድፍረታቸው እኒያውም ትቸው ነበር ይህን ፕሮግራም አቋርጬ ነበር ይህን ፕሮግራም እርግፍ ባልጌቶቼ ነበረ ካልተጫወትሽ ነፍሴ እንጥልጥል። እህ በባዶ በደር ቁጭ በሉ እንተያያለን። ማሮቼ ተያዩ። ቪይፒ ስንት ነው? ቪይፒ አንድ ሺ አንድ ሺ ቪይፒ አንድ ሺ ጋይስ ለዛሬ ብቻ። የለም ማሮቼ፣ የለም፣ የለም፣ የለም። ለዛሬ የለም፣ ለዛሬ የለም